ሰላም የንቁ ቤተሰቦቻችን የለተሰኘ ዋና ዋና ያልናቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎች ጋር እንያድናት ነኝ። አብራችሁን ቆዩ። የአዲስ አበባ ሀገረ ስብከት በትናንትናው ዕለት ከ11 ሺህ በላይ የሚሆኑ ተማሪዎችን አስመረቀ። እንደሚከተለው ይቀርባል። የአዲስ አበባ ሀገረ ስብከት የሰንበት ትምህርት ቤቶች ማደራጃ አንድነት በስርዓተ ትምህርት መሰረት በስርዓተ ትምህርት መሰረት ያስተማራቸውን 11885 ተማሪዎች በትናንትናው ዕለት ጥቅምት 30 ቀን 2018 ዓ ም በሚሊኒየም አዳራሽ ለአምስተኛ ጊዜም አስመርቋል። በትናንትናው ዕለት የተመራቂ ተማሪዎች ከ164 ገዳማትና አድባራት የተውጣጡ የሀገረ ስብከቱ ምዘና ወስደው ወደ ቀጣይ ክፍል የተዘዋወሩ 11885 የሰንበት ትምህርት ቤት የአራተኛ የስምንተኛና የአስረኛ ክፍል ተማሪዎች ብፁዋን አባቶች በተገኙበት በድምቀትም ተመርቀዋል። የስርዓተ ትምህርቱ ዋና ዋና አስተዋጽኦ ለቤተ ክርስቲያን የልቀት ማዕከል ለሆኑ ማስመስከሪያዎች መንፈሳዊ ዩኒቨርሲቲዎች ወደፊት የቅብላ ስርዓት በድጋፍ ደብዳቤ ሳይሆን መሰረታዊ እውቀት ያላቸውና በቅድ የሚመራ በልቀት ማዕከል በልቀት ማዕከል ለሚማሩ ብቁ የሆኑ በምዘና የተለያዩ ደቀ መዝሙርቶችን በማፍራት የቤተክርስቲያን የስርዓተ ትምህርት ተነባቢነት መደገፍ አስተምረው ለንስሐ የሚያበቁና የሚያቀሩ ለመጨረሻው ክብረ ክህነት ደርሰው ቤተክርስቲያን የሚከፍቱ የነገውን ኦርቶዶክስ ቤተክርስቲያን ተረካቢዎች ማፍራት ማፍራትና ህጻናትና ወጣቶች በሃይማኖታቸው ጸንተው በምግባር ታንጸው ሚስጥር ቤተክርስቲያን የሚፈጽሙ ለሀገርም ለቤተክርስቲያንም እንዲሁም ለወላጆቻቸው ኩራት የሆኑ ተረካቢ ትውልድ ማፍሪያ በመሆኑ የሰንበት ትምህርት ቤቱ አንድነት ኃላፊ ላከ ሄራን መንክር ግርማም ተናግረዋል። በመንበረ ፓትርያርክ ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያ ኃላፊ የሆኑት መጋቢ ሐዲስ ጸጋ ወልደ ተንሳኤ ተመራቂ ተማሪዎች ትምህርቱን በአግባቡ እንዲከታተሉና ዘወትር በመማርና በማንበብ እንዲተጉ ለቤተ ክርስቲያን ጠበቃ ሆነው እንዲቆሙ አሳስበዋል። በመርሃ ሀገሩ በዝማሬ በኪነ ጥበብና በስነ ጽሁፍ በቃለ እግዚአብሔር ታጅቦ የዋለ ሲሆን ብፁዓን አባቶችም ትምህርተ ወንጌልና ቃለ ምዳም ሰጥተዋል። ብፁዕ አቡነ ሪያቆስ የአዲስ አበባ ና የሀዲያ አስልጤ አህጉረ ስብከት ሊቀጳጳስ ለተመራቂ ተማሪዎች ባስተላለፉት መልክ ዛሬ ተማሪዎች አደራ የሚቀበሉበት ቀን ስለሆነ ራሳቸውን ጠብቀው ቤተ ክርስቲያን ለማገልገል ዝግጁ ዝግጁ እንዲሆኑ አባታዊ መልእክታቸውንም አስተላልፈዋል። ከፍተኛ ነጥብ ያስመዘገቡ ተመራቂ ተማሪዎች፣ ሰንበት ትምህርት ቤቶች ና ክፍላተ ከተሞች ከአባቶች ቡራኬና ሽልማት ሲቀበሉ የጀመመራን ያለም ቤተ ክርስቲያን ሰንበት ትምህርት ቤት ተማሪዎች ዋንጫም ወስደዋል። በምርቃት መርአ ግብሩ ላይ ብፁዕ አቡነ ሪያቆስ የአዲስ አበባ ና የሃዲያ ስልጤ ሀጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ቀለሚንጦስ የመንበረ ፓትርያርክ ሰንበት ትምህርት ቤቶች ማደራጃ መምሪያ ና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሊቀ ጳጳሳት የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ መላከ ምረት አባ ገብረ መድን ንጉሴ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ከፍተኛ የስራ ኃላፊዎች፣ የአዲስ አበባ ሀገረ ስብከት የስራ ኃላፊዎች ና ሰራተኞች፣ የገዳማት አድባራት አስተዳዳሪዎች ና ሊቃውንት ቤተ ክርስቲያን ሊቀ መናብርታት፣ የሰንበት ትምህርት ቤቶች አመራሮች ና መዘምራን፣ ጥሪ የተደረገላቸው በርካታ እንግዶችም ታገኝተውበታል። ብፁዕ አቡነ ኤርሚያስ በደሴ ርእሰ አድባራት ደብረ መድኃኒት መድኃኒ ያለም ቤተ ክርስቲያን ደማቅ አቀባበል ተደረገላቸው። እንደሚከተለው ይቀርባል። አትናቴዎስ የደወሎ ሀገረ ስብከት ሊቀ ጳጳስ ብ ብፁዕ አቡነ ቄርሎስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሪያቆስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጣሊያንና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ በርናባስ የአግብራ ሀገረ ስብከት ሊቀ ጳጳስ በመርሃ ግብር ላይም ተገኝተዋል። ብፁዕ አቡነ ኤርሚያስ በስተላለፉት አባታዊ መልእክት በብፁዕ አቡነ አትናቴዎስና በብፁዕ አቡነ ቄርሎስ ምክር እየተመራን በጸሎታቸው እየተጠበቅን አብረን እናገለግላለን ብለዋል። ብጽኖታቸውን ማክለው ሁሉም አገልጋይ በተሰማራበት የአገልግሎት ደረጃ ቤተክርስቲያንን በፍቅርና በህብረት እንዲያገለግል ግል አባታዊ ጥሪያቸውን አስተላልፈዋል። ብፁዕ አቡነ አትናቴዎስ በአብነት ትምህርት ቤት ያሳለፉትን ህይወት በአለም አቀፍ አገልግሎታቸውና ለ33 ዓመታት በማዕረገ ጵጵስና ያደረጉትን ሐዋርያዊ አገልግሎት በሀገረ ስብከቱም ቀርቧል። አረጋዊ ብፁዕ አቡነ ቄርሊዮስ ባስተላለፉት ቃለ ምዕዳ ቤተ ክርስቲያን በውጫዊና በውስጣዊ ችግር እየተፈተነች በመሆኑ ከመለየትና ከመነቃቀፍ በመውጣት ተባብሮ ማገልገል ይገባል ሲሉም ተናግረዋል። ብፁዕ አቡነ ሪያቆስና ብፁዕ አቡነ በርናባስ የብፁዕ አቡነ ኤርሚያስን አገልግሎት ጥንካሬ ለቅድስት ቤተ ክርስቲያን ያላቸውን ጽኑ አቋም ገልጸው ራሳቸውን ለበጎቻቸው አሳልፈው የሰጡ እውነተኛ እረኛ ስለመጡላችሁ እንኳን ደስ አላችሁም ብለዋል። በአቀባበል መርሃ ግብሩ ላይ ከደሴ ከተማ ሁሉም አድባራት የተውጣጡ ሊቃውንትና የሰንበት ትምህርት ቤት መዘምራን የአሬዳዊ ዜማና ቅኔም አቅርበዋል። በመርሃ ግብሩ ላይ የደቡብና የሰሜን ወሎ ሀገረ ስብከት የስራ ኃላፊዎች፣ የወረዳ አብያተ ክነስ ስራ አስኪያጆች፣ የተላላቅ ገዳማት አበምኔቶች፣ የአድባራት አስተዳዳሪዎች፣ የሰንበት ትምህርት ቤት ወጣቶችና በርካታ መናን የተገኙ ሲሆን ብፁዕ አቡነ ትናቴዎስ ቃለ ምዕዳን ቡራኬ በመስጠት የመርሃ ግብሩ ፍጻሜም ሆኗል። የካምባታ ሀላባ ጠንባሮ ሀገረ ስብከት ሀያ ሁለተኛውን አጠቃላይ የሰበካ መንፈሳዊ ጉባኤ አጠናቀቀ። እንደሚከተለው ይቀርባል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የካምባታ ሀላባ ጠንባሮ ሀገረ ስብከት ለሀያ ሁለተኛ ጊዜ ያካሄደውን አጠቃላይ የሰበካ መንፈሳዊ ጉባኤ አጠናቋል። ጉባኤ የካምባታ ሀላባ ጠንባሮ የዳውሮ ኮንታ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጢሞቴዎስ፣ የየወረደው ቤተክህነት ስራ አስኪያጆች፣ የአብያተ ክርስቲያን ሊቃውንት፣ ካህናት፣ የአድባራት ገዳማት አስተዳ ተራራሪዎች የሰንበት ትምህርት ቤት ተወካዮችና ሌሎችም ተጋባዥ እንግዶች በተገኙበት በጸሎት ተጀምሯል። በጉባኤው መግቢያ የሀገረ ስብከቱ ዋና ስራ አስኪያጅ መላከ ሀይለ ቆሞስ አባ ሚካኤል ታደሰ የእንኳን ደህና መጣችሁ መልእክት በማስተላለፍ የሀገረ ስብከቱን የ2017 ዓ ም እቅድ አፈጻጸም ሪፖርትም አቅርበዋል። በመቀጠልም የሁሉም ወረዳ ቤተ ክህነት ስራ አስኪያጆች የየ ቤተ ክህነታቸውን እቅድ አፈጻጸም ሪፖርት በየተራ ያቀረቡ ሲሆን በብፁዕነታቸው መሪነት ጉባኤው በሪፖርቱ ላይ ያልገባውን ጥያቄ በመጠየቅ እና ሀሳቦችን በማካፈል ሰፋ ያለ ውይይትም አድርገዋል። ውይይቱን በመልካም አስተዳደር፣ በስብከተ ወንጌል በማስፋፋት ሰበካ ጉባኤን በማጠናከር ሰንበት ትምህርት ቤትን በማደራጀት ራስ አገዝ ልማትን በማስፋፋት በገንዘብና በንብረት አጠባበቅ በፐርሰንት በመግባረ ሰናይ ስራዎች ላይ በሌሎችም ለቤተክርስቲያን ጠቃሚ ናቸው ተብለው በተነሱ ሀሳቦች ዙሪያ ጉባኤው በጥልቅ መክሯል። ብፁዕነታቸው አጠቃላይ ሪፖርቱን ካዳመጡ በኋላ ለጠንካራ አፈጻጽሞች እውቅና ሰጥተው ጉድለት የታየባቸው የወረዳ ቤተ ክህነቶች አባታዊ እርምትና አቅጣጫ በማስቀመጥ ከሁሉም ነገር በፊት መዋቅር መገንባት አስፈላጊ እንደሆነና መዋቅር መገንባት ካልቻልን ምንም ነገር እንደማይቻል ጠቁመው ለቤተክርስቲያን ይጠቅማል ያሉትን ምክር ሀሳብ በማስተላለፍ ማጠቃለያ የስራ መመሪያም ሰጥተዋል። በዕለቱም በ2017 የበጀት ዓመት የላቀ አፈጻጸም ላስመዘገቡ ወረዳ አብያተ ክህነት ሽልማትና የምስክር ወረቀት የተበረከተ ሲሆን በዚህም መሰረት በአንደኛ ደረጃ የጠንባሮ ልዩ ወረዳ ቤተ ክህነት፣ በሁለተኛ ደረጃ የሃደሮ ጥንጦ ዙሪያ ወረዳ ቤተ ክህነትና ሶስተኛ ደረጃ የቀዲራ ጋሜላ ወረዳ ቤተ ክህነት በመሆን ተሸላሚ ሆነዋል። በተጨማሪም ይህ አላባ ደብረ ጎሎጎታ መድኃኒ ዓለም ካቴድራል ሁለቱም አርባ አራት የዋታ ቅዱስ አማኑኤል ቤተክርስቲያን እና የዱራሜ መንበረ ጵጵስና ደብረ ጸሐይ አቡነ ተክለ ሃይማኖት ቤተክርስቲያን ለሽልማትን በቅተዋል። በተያያዘ መረጃ ብፁዕ አባታችን አቡነ ጢሞቴዎስ ሊቀ ጳጳስ ለመንበረ ጵጵስና ግንባታ የሚሆን የዲዛይን ንድፍ ምስል ለጉባኤው አቅርበው ወደ ስራ ለመግባት አቅጣጫ መቀመጡንም አመላክተዋል። የጉባኤ ተሳታፊዎችን ወጭ ጨምሮ ለየ አጥቢዎች የሚከፋፈሉ በርካታ የዕጣን የጧፍ፣ የዘቢብ ድጋፍ ለማድረግ ወጪውን ሙሉ በሙሉ ተሸፍኖ ብፁዕነታቸው ከባህር ማዶ ያሉ መንፈስ ቅዱስ ልጆቻቸውን አስተባብሮ ባገኙት ገንዘብ መሆኑንም ተናግሯል። ጉባኤው በመጨረሻ ባለ 14 ነጥብ የአቋም መግለጫ አስተላልፎ በብፁዕነታቸው ቃለ ምዕዳንና ቡራኬ ፍጻሜውን አግኝቷል። የህግ ባለሙያዎች አብይ ኮሚቴ ብፁዓን አባቶች በተገኙበት ተከናወነ። ተጨማሪ ያለ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በጠቅላይ ቤተ ክህነት በህግ አገልግሎት መምሪያ የህግ ባለሙያዎች አብይ ኮሚቴ መንፈሳዊ ጉባኤና ምክክር መርሃ ግብር ብፁዓን አባቶች በተገኙበት አከናውኗል። የህግ ባለሙያዎች አብይ ኮሚቴ ከተጣለበት ኃላፊነት ጎን ለጎን መንፈሳዊ ጉባኤ በማዘጋጀት የአባላቱን ሁለንተናዊ መንፈሳዊ ህይወት በስብከተ ወንጌል ለማነጽ ይቻል ዘንድ በወር ሁለት ጊዜ መርሃ ግብር አዘጋጅቷል። በዕለተ ቅዳሜ ጥቅምት 28 ቀን 2018 ዓ.ም በመንበረ ፓትርያርክ የጠቅላይ ጠቅላይ ቤተ ክህነት ጸረሃ ተዋህዶ የስብከተ ወንጌል አዳራሽ ብፁዕ አቡነ ሳይሮስ፣ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ናትናኤል፣ የሚኒ ሶታና አካባቢው ሀገረ ስብከት ሊቀ ጳጳሱ ብፁዕ አቡነ ዲሚጥሮስ፣ የተባበሩት አረብ ኤምሬትስ አገረ ስብከት ሊቀ ጳጳሱ ብፁዕ አቡነ ሚካ ኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ የየመምሬው ኃላፊ መምህር አባ ገብረስላሴ ጌትነትና መምህራነ ወንጌል በተገኙበትም ተከናውኗል። የዕለቱን ትምህርተ ወንጌል መምህር ዶክተር ያለጋል አበጋዝ አስተማሩ ሲሆን ዘማሪ ሲስተር ፋሲካ በዝማሬም አገልግለዋል። በዕለቱም በተደረገ ወቅታዊ ምክክር የአርሲ ሀገረ ስብከትን ጨምሮ በተለያዩ የሀገሪቱ ስፍራዎች በቤተ ክርስቲያን በአገልጋይ ካህናትና ምዕመናን ላይ የሚደርሱ ጥቃቶችን በተመለከተ ምክክር የተደረገ ሲሆን እንዲህ አይነት ድርጊቶችን በተመለከተ ከወትሮ በተለየ ሁኔታ የሰብአዊ መብት ማስከበር ስራ በልዩነት የሚሰራ ግብረ ኃይል እንዲዋቀርና ለተግባራዊነቱ ከሚመለከታቸው የቤተ ክርስቲያን እንዲሁም መንግስታዊ አካላት ጋር በቅርበት በመስራት ለውጤት ለመትጋትና ኃላፊነትም ወስዷል። በተጨማሪም በእለቱ የተገኙ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳይሮስ ከመቼም ጊዜ በላይ ይህ ህግ የባለሙያዎች ስብስብ ለቤተ ክርስቲያናችን አገልግሎት አስፈላጊ መሆኑን በመግለጽ በቀጣይነትም በጋራ ለመስራት የቤተ ክርስቲያናችን ሁለንተናዊና መብት ጥቅም ለማስጠበቅ እንደሚተጉ ገልጸው አባታዊ ቡራኬና ቃለ ምዳን በመስጠት መርሃ ግብሩም ተጠናቋል። የቅዱስ ማርቆስ በዓል በመናገሻ በታላቅ ድምቀት ተከብረዋል። እንደሚከተለው ይቀርባል። የቅዱስ ማርቆስ የልደት በዓል በታሪካዊና ጥንታዊ ለ45 አመታት መንመረ ጵጵስና ሆኖ ያገለግለው የመናገሻ መንመረ መንግስት ቅዱስ ማርቆስ ቤተ ክርስቲያን በድምቀት ተከብረዋል። በሸገር ከተማ ሀገረ ስብከት በገበር ሳቡራዮ ጎጁ መልአከን ሆኖ ክፍለ ከተማ የቅዱስ ማርቆስ የልደት በዓል ሲከበር ብፁዕ አቡነ ሳይሮስ የመንመረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ እስከ የዝናብ ያለም ገዳም የበላይ ኃላፊም ተገኝተውበታል። በተጨማሪም በበዓሉ ላይ የሶስቱ ክፍለ ከተማ ዋና ስራ አስኪያጅ መላከ ኃይል አባ ፈወርቅ ዮሐንስ ቆሞስ የደብሩ አስተዳዳሪ አባ ላከ ማርያምን ጨምሮ የገዳማትና አድባራት አስተዳዳሪዎች፣ ሊቃውንት አባቶች፣ የሰንበት ትምህርት ቤት ዘማሪያ እና ብዙ መናንም ተገኝተውበታል። በክብረ በዓሉም የዕለቱን ትምህርተ ወንጌል መጋቢ ሰላም መምህር ጌትነት በላይ የክፍለ ከተማውን የስብከተ ወንጌል ክፍል ኃላፊ ያስተማሩ ሲሆን ብፁዕነታቸው ባስተላለፉት መልዕክት አባቶቻችን የቀደሙት የነበሩ ሲያገ ለገሉ በነበሩበት እየጸለዩበት የነበረው ቦታ ዛሬ እኛም እድል አገኝተን በዛሬ ዕለት በዚሁ ተገኝተን የቅዱስ ማርቆስ ባልን እያከበር እንገኛለን። እኛም እንደ አባቶቻችን እድል ሰጥቶን በዛሬ ዕለት በዚህ ቦታ ላይ ተገናኝተናል። ከአራቱ ማዘን ከኤርትራ እና ከመላው ኢትዮጵያ እየመጡ ስልጣነ ክህነት የሚቀበሩበት ቦታ እዚህ ነበር። የሊቃውንት መኖሪያ ምእመና ልጆቻቸውን የሚያስተምርበት ቦታ ተመልሶ እንዲሆንና ምዕምራን እንዲሁም ቦታውን ታሪኩና ቅርስነቱን ሳይለቅ የሚያስፈልገውን ሁሉ እገዛ ለማድረግ ዝግጅት እያደረግን ነው። የሊቃውንት አባ ግንባታዎች መፍለቂያ የነበረበት ቦታ ወደ ቅድሞ ታሪኩ እንዲመለስ ሁላችንም መረባረብ አለብን፣ በማለት አባታዊ መልእክታቸውን በማስተላለፍ በብፁዕነታቸው ቃለ ምዕዳንና ቡራኬ ክብረ በዓሉም ተጠናቋል። ህዳር አንድ ቀን 2018 ዓ ም ከንቁ ሚዲያ ደረሰላችሁ ዜናዎች እንዲህ ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከውዲ የተሰናበት ናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር